ሰላም እንዴት ናችሁ? መቼም ይህ አፕሊኬሽን ከስልኬ የለም የሚል ሰው የለም። ሁላችሁም ስልክ ላይ ተቀምጧል። ጎግል ፎቶ ይባላል። ዋናው ጥያቄ ግን ስንቶቻችሁ ናችሁ ውስጡ ያሉትን ነገሮች የምታውቁት? ወይስ እንደው ዝም ብላችሁ ገብታችሁ ፎቶ ቪዲዮ አይታችሁ ነው የምትወጡት? ወይስ በአካፕ ብቻ የሚያደርግ ነው የሚመስላችሁ? እሱ አይደለም። በዛሬው ፕሮግራም ከቆያችሁ ትንሽ ጊዜያችሁን ከሰጣችሁኝ በጎግል ፎቶ ላይ የሚገኙ ስምንት እጅግ አስገራሚ ጥቅሞችን እነግራችኋለሁ ማለት ነው። ስለዚህ ከዛሬ ጀምሮ ይህን አፕሊኬሽን ስምንት ነገሮችን ትሰሩበታላችሁ ማለት ነው። በእርግጠኝነት ትወዷቸዋላችሁ። ከናንተ የሚጠበቀው ምንድነው? ይህን ቪዲዮ ላይክ አድርጎ እስከ መጨረሻው መከታተል ነው። ቻናሉ ደግሞ አዲስ ስለሆነ ባካችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ቀጥታ ወደ ቪዲዮ እናልፋለን። አብራችሁን ቆዩ። እሺ ጓደኞቼ በመጀመሪያ እንግዲህ የጎግል ፎቶን ስምንት ጥቅሞች ነው የምነግራችሁ። በቅደም ተከተል አጠር አድርጌ ለማሳየት ሞክራለሁ። መጀመሪያና ዋናው ዋናው የጎግል ፎቶ ጥቅሙ ምንድን ነው ካላችሁኝ፣ ባካፕ ማድረግ ነው። ባካፕ ማለት ፋይላችሁ እንዳይጠፋ የምታስቀምጡበት ነው። 15 ጂቢ ይሰጣችኋል። በዛ 15 ጂቢ በመጠቀም ፎቶአችሁን ባካፕ ማድረግ ትችላላችሁ። ለምን ይጠቅመናል ካላችሁ ለምሳሌ ስልካችሁ ቢሰበር ወይም መጠገን ቢያስፈልገው ወይም አዲስ ስልክ ብትገዙ ቢጠፋባችሁ ፎቶችሁን በሙሉ በጎግል ፎቶ አካውንት ውስጥ ታገኙታላችሁ ማለት ነው። ስለዚህ አካውንትን በመጠቀም ስልካችሁ ቢሰበር ቢጠፋ፣ ምን ቢል ቀጥታ በሌላ ስልክ ያነኑ ስልካችሁ ላይ ያለን ፎቶ እንዲታገኙ የሚረዳችሁ ባካፕ ይባላል ማለት ነው። እንዴት እንደምታበሩት ላሳያችሁ። መጀመሪያ ካላስተካከላችሁ ግን አታገኙት። ወደ ጉግል ፎቶ ትሄዳላችሁ። ከዛ በመቀጠል ከላይ ፕሮፋይላችሁን ትነካላችሁ። በመቀጠል ወደ ታች ትወርዱና ፎቶ ሴቲንግስ የሚላለ ይችን ትነካላችሁ። ከዛ በመቀጠል ባካፕ የምትላለች ወይም ለእናንተ ሌላ ሊሆን ይችላል፣ ባካፕ ወይም ሲንክ ሊላችሁ ይችላል። ብቻ ይችን ንኩ፣ ባካፕ የሚለውን ንኩ። ከዛ ኦን አድርጉት። ኦን ስታደርጉት አካውንት ከስልካችሁ ያሉትን ጎግል አካውንት ያስመረጣችኋል። ከየትኛው ላይ አድርገላችሁ ነው የሚላችሁ እዚህ ጋር በትክክል መወሰን ይኖርባችኋል ማለት ነው። ምክንያቱም እዚህ አካውንት ላይ ነው የሚቀመጠው ፎቶዋችሁ ማለት ነው። ይህን አካውንት የማታውቁት ከሆነ ደግሞ ታጡት አላቸው። ስለዚህ አካውንቱም በትክክል ኢሜሉን ፓስወርዱን የምታውቁትን ትመርጣላችሁ ማለት ነው። እኔ አንዱን ልምረጥ። ከዛ መቀጠል ማወቅ ያለባችሁ ሁለተኛው ነገር ባካፕ ኳሊቲ የሚል አለ። ባካፕ ኳሊቲ ላይ ስመጡ ሁለት አማራጭ አለ። ኦሪጂናል ኳሊቲ እና ስቶሬጅ ሴቨር የሚል አለ ኦሪጂናል ኳሊቲ ማለት የፎቶው ምንም ጥራቱ ሳይቀንስ የሚቀመጥበት ነው። ይሄ ትንሽ ሊጎዳችሁ ይችላል፣ ምክንያቱም እንዳልኳችሁ 15 ጂቢ ነው የሚሰጣችሁ። ቀጥታ ኦሪጂናል ኳሊቲው ፎቶ የሚቀመጥ ከሆነ ቦታ ላይ በቃችሁ ይችላል። ስለዚህ ስቶሬጅ ሴቨር የምትላለች። ስቶሬጅ ሴቨር ደግሞ ኳሊቲውን የተወሰነ ቀንሶ ብዙ ስፔስ ብዙ ቦታ እንዲሰጣችሁ ያደርጋችኋል ማለት ነው። ስለዚህ አይ ኳሊቲው እንዳይቀንስብኝ ካላችሁ የፎቶ ጥራት እንዳይቀንስ ካላችሁ ኦሪጂናል ኳሊቲ ምረጡ። አይ ትንሽም ቢሆን ደብዘዝ ብሎ ግን ብዙ ፎቶ ባካፕ እንዲያደረግልህ ይፈልጋለሁ ካላችሁ ደግሞ ስቶሪ ሴቨር የምትለዋን ቀስቷን ነግታችሁ ሰሌክት ማለት ትችላላችሁ። አንደኛውን ምረጡ። እሺ፣ ሌላው ደግሞ ጎግል ፎቶ ላይ ማድረግ ያለባችሁ ምንድን ነው? ኦርጋናይዜሽን ማድረግ ነው፣ ወይም ፎቶችሁን በማደራጀት ነው ማለት ነው። በጊዜ ቅደም ተከተል ያደራጅላችኋል። ለምሳሌ ፊትን ለይቶ ማወቅ ሊሆን ይችላል። ፌስ ሪኮግኒሽን ወይም ፌስ ግሩፒንግ የሚባል ፊውቸር አሉ። እሱን በመጠቀም ፎቶችሁን በሰዎች ማዋደን ትችላላችሁ። ቦታን መፈለግ ትችላላችሁ። ምሳሌ ባለፈው አመት ያነሳችሁትን ፎቶዎች በቀላሉ ማግኘት ትችላላችሁ። የልጃችሁን ፎቶዎችን በሙሉ በአንድ ቦታ ማድረግ ትችላላችሁ። የጉዞ ፎቶ ካላችሁ ደግሞ የጉዞ ፎቶዎችን በአንድ ማድረግ ትችላላችሁ። እንዴት እንደሚቻል ላሳያችሁ። በመጀመሪያ ጎግል ፎቶ ላይ ትገባላችሁ። ከዛ መቀጠል ከታች ላይብረሪ የሚል ካለ፣ እኔ አብዴት ስላረኩ ነው እሱ መንካት ትችላላችሁ። ካልሆነ ከላይ ፕላስ ምልክታለች፣ እሷን ንኳት። ፕላስ ስትሉት አልበም የሚል አለ። አልበም ላይ ትገቡና እዚጋ የአልበሙን ስም ታይትል ትገልጻላችሁ ማለት ነው። ለምሳሌ ጉዞ፣ የልጃችሁ ፎቶ ካለ የልጄ ብላችሁ እዚጋ አልበም መስጠት ትችላላችሁ። ለምሳሌ እኔ ስልክ ላይ ያሉትን ፎቶ ለምሳሌ የድመት ፎቶ ካለ ካት ብዬ አደርጋለሁ ማለት ነው። የካት ፎቶ ስፈልግ በአንድ እንዲያመጣልኝ ማለት ነው። ከዛ ዲስክሪፕሽን የሚል አለ ይህን እንደፈለጋችሁ። ከዛ ሰሌክት ፎቶ ይላል። የድመት ፎቶዎችን በሙሉ እዚህ ያስቀምጣለሁ ማለት ነው። ለቀጣይ ምንም አትቸገሩም። ጎግል ፎቶ ላይ ማለት ነው። ሰሌክት የሚለውን ነክታችሁ ለምሳሌ የድመት ፎቶዎች ካሉ ዚጋ መርጥና ስልኬ ላይ ያሉ ለማሳየት ለእናንተ ያመጣኋቸዋሉ የድመት ፎቶዎችን እንደዚህ አድርጌ አድ ላለሁ ማለት ነው። ከዛ እንደምታዩት ሌላም መጨመር ትችላላችሁ ማለት ነው። ሶ እንደዚህ አድርጋችሁ በማደራጀት አልበሞቻችሁን ይ እንደምታዩት አልበም የሚላለ ዚጋ አልበም የሚለውን ነክታችሁ በቀላሉ ለምሳሌ የጉዞ ፎቶ ምናምን እያላችሁ እናንተ ተጨማሪ ለምሳሌ ፕላስ የሚል አለ። ከዚህ ጋር ፕላስ ለምሳሌ ደግሞ ውሻ ካለ ደግሞ ዶግላለሁ። እናንተ ግን ምሳሌ በሰጠዋችሁ መሰረት ማድረግ ነው ማለት ነው። ምሳሌ የውሻዎችን ፎቶ እንደዚህ አድርጌ አረጋለሁ። ይህ ምሳሌ ነው። እናንተ የልጆቻችሁን የልጅ ማለት ትችላላችሁ። ቤተሰብ የፋሚሊ ማለት ትችላላችሁ። በቃ ሁሉንም በካታጎሪ እንዲህ እየከፋፈላችሁ ጉግል ፎቶ ላይ ብታስቀምጡት በቀላሉ ማግኘት ትችላላችሁ ማለት ነው። ሶ ኒው አልበም እያላችሁ በተደጋጋሚ ሁሉንም ማስገባት ትችላላችሁ ማለት ነው። ሶ ሌላው ደግሞ ፌስ ግሩፒንግ የሚለውን ማብራት ይኖርባችኋል ማለት ነው። ሶ ይህን ለማግኘት ደግሞ እንዳልኳችሁ መጀመሪያ ላይ ወደ ፕሮፋይላችሁ ትሄዳላችሁ ማለት ነው። ፕሮፋይላችሁ ውስጥ ከገባችሁ በኋላ ግሩፕ ሲሚላር ፌስስ የሚል እንፈልጋለን ማለት ነው። መጀመሪያ ወደ ፎቶ ሲቲንግ እንግባ። ከዚህ ከገባችሁ በኋላ ፐርፎርመንስ የሚላለ ይህን ትነካላችሁ ማለት ነው። ከዛ መቀጠል ግሩፕ ሲሚላር ፌስስ የሚላለ ይችን ታበሯታላችሁ ማለት ነው። ኦኬ በሉት። እሺ፣ ሌላው ደግሞ ጉግል ፎቶ ላይ ማድረግ ያለባችሁ ሶስተኛው ሰርች በተኑ ነው። ፎቶዎቻችሁን በቀላሉ መፈለግ የሚያስችላችሁ ሰርች በተን አለው። ይህም ምንድን ነው? ለምሳሌ ውሻ ከሆነ ዶግ፣ ባህር ዳርቻ ከሆነ ቢች፣ እንደዚህ የመሳሰሉ ቁልፍ ቃላትን በመጠቀም መፈለግ ትችላላችሁ። እንዲሁም ፎቶዎች የተነሱበትን ቦታ በመጠቀም በተመሳሳይ መፈለግ ትችላላችሁ። ለምሳሌ የልደት ቀን የተነሱ ፎቶዎች ካሉ የልደት ቀን ኬክ ብለን ብንፈልግ የልደት ቀን ኬክ ያለባቸውን ፎቶዎች በሙሉ ያሳያቸዋል። ይህ ማለት ጎግል ፎቶ በፎቶ ውስጥ ያለውን ነገር በመረዳት ውጤቱን ያመጣላቸዋል ማለት ነው። እናንተ የሚጠበቀው ፎቶውን ለማግኘት በፎቶ ላይ ያለውን ነገር መጥቀስ ነው ማለት ነው። ለምሳሌ እንገባና ሰርች በተኑ ከላይ እዚህ ጋር እንደምትመለከቱ እንነካለን ማለት ነው። ከዛ ሰርች ላይ ለምሳሌ እኔ አሁን የውሻ ምስል አለ እንበል ሶ ስልኬ ላይ ስላለ ዶግ ብዬ ስጽፍ ውሻ ያለበትን በሙሉ ያመጣልኛል ማለት ነው። ይሄ እንደምታዩት ውሻ ያለበትን ያመጣልኛል ማለት ነው። ስለዚህ በቀላሉ ሰርች በማድረግ ባህር ዳርቻ ላይ የተነሳችሁት ፎቶ ካለ ቢች እያላችሁ ሰርች አድርጉ። ለምሳሌ የልደት ቀን ያለበት የህፃናት ፎቶ ካለ የልደት ቀንን ስም በመጥቀስ ቁልፍ ቃላቶቹን በአንድ ላይ የሚያመጣላቸው ፊውቸር ነው ማለት ነው። ይህም አሪፍ ነው፣ ተጠቀሙበት። በአራተኛ ደረጃ ጉግል ፎቶ ላይ ልትሰሩት የምችሉት ምርጥ ነገር ምንድን ነው? አልበሞችን ለቤተሰብ ለጓደኛ መላክ ትችላላችሁ። ይህ ማለት በጣም አስገራሚ ነው። በሁለት አማራጭ መላክ ትችላላችሁ፣ ሊንክ ወይም በቀጥታ በጉግል ፎቶ ማጋራት ትችላላችሁ ማለት ነው። ከዚህ ጋር መገንዘብ ያለባችሁ የምትልኩላቸው አልበም ከብዙ ሰው ጋር መጋራት ትችላላ፣ እነሱ ደግሞ ፎቶውን ማከል ወይም ማስተካከል ይችላሉ ማለት ነው። ሙሉ ፍቃድ ሰጥታችሁ ነው የምትልኩላቸው። ስለዚህ እንዴት እንደሆነ ላሳያችሁ። ወደ ጎግል ፎቶ ከገባችሁ በኋላ ወይ ፎቶ ትመርጣላችሁ፣ ካልሆነ ቅድም የሰራችሁት አልበም ካለ ወደ አልበም ትገቡና ኮሌክሽን የሚለው ላይ ገብታችሁ አልበም ላይ ትገባላችሁ። ለምሳሌ የጉዞ ፎቶዎች ካሏችሁ የጉዞ ፎቶዎቻችሁን ለአንድ ሰው መላክና ሁሉንም በአንድ ላይ እንዲመለከት ከፈለጋችሁ ይችን ትጫኗታ አላችሁ ማለት ነው። ከዛ በቀጠል ሸር የሚል ምልክት ይመጣል። ሁለት ኦፕሽን ታገኛላችሁ። አንደኛ ጌት ሊንክ የሚል አለ፣ ሁለተኛው ደግሞ በተለያየ ሶሻል ሚዲያ ማለትም በዋትስአፕ ቴሌግራም፣ የተለያዩ አማራጮች ትልኩላችሁ አላቸው ማለት ነው። ከዛናሱ ገብተው ሙሉ ፎቶውን አንዱን አልበም መመልከት ይችላሉ። እነሱም መጨመር ይችላሉ ማስተካከል ይችላሉ ማለት ነው። ስለዚህ በቀላሉ አንድ ፎቶ ከምልኩ ስልካችሁ ላይ ያለውን ፎቶ በሙሉ ሌላ ሰው እንዲመለከተው መጋበዝ የምትችሉበት መንገድ ነው ማለት ነው። ይህም ጉግል ፎቶ ላይ ያለው እጅግ አስገራሚ ምርጥ ፊውቸር ነው ማለት ነው። አምስተኛው ደግሞ ያው ጉግል ፎቶን በመጠቀም ፎቶአችሁን በሚገርም ሁኔታ ኤዲት ማድረግ የምትችሉበት ፊውቸር አላቸው። ፎቶአችሁን በምትፈልጉት መንገድ ማሻሻል የምትችሉባቸው ብዙ አይነት የኤዲቲንግ ቱሎችን አካቷል ማለት ነው። ስለዚህ ጉግል ፎቶ ላይ ብቻ በመግባት ፎቶችሁን በምትፈልጉት መንገድ ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ አንዱን ፎቶ ከነካችሁ በኋላ ኤዲት የምትል ምልክት ታገኛላችሁ፣ እሷን ትነካላችሁ ማለት ነው። ኤዲት ምትለዋን ከነካችሁ በኋላ ብዙ አማራጭ አላቸው። አንብለር ኢንሃንስ የሚል አለ። ለምሳሌ ኢንሃንስ የሚለውን ስትነኩት ፎቶውን ጥራት በከፍተኛ ሁኔታ ድብዝዝ ያለ ከሆነ ይጨምርላችኋል ማለት ነው። ነገር ግን የተለያዩ ከፎቶችሁ ላይ ለምሳሌ አላስፈላጊ ነገሮችን እንዲያስወግድላችሁ ማድረግ ትችላላችሁ። ይህን ኤዲት እያደረኩ አላሳይም፣ ነገር ግን ገብታችሁ ቸክ አድርጉት። አሪፈ አድርጎ ፎቶችሁን ኤዲት ያደርግላችኋል ማለት ነው። እሺ ስድስተኛው ደግሞ ጉግል ፎቶ ላይ ሚሞሪስ የሚባል ፊውቸር አለው። ሚሞሪ ማለት ትዝታ ነው። ጎግል ፎቶ በጊዜ ሂደት ያነሳችኋቸውን ፎቶዎች ሰብስቦ ያሳያችኋል ማለት ነው። የድሮ ትዝታችሁን እንዲታስታውሱ ይረዳችኋል። ምሳሌ ከአምስት ዓመት በፊት የተነሱ የልደት ቀን ፎቶዎቻችሁን በድንገት ስልካችሁ ላይ አምጥቶ ያሳያችኋል በኖቲፊኬሽን መልክ ማለት ነው። ስለዚህ በጣም አሪፍ ነው። እሱን ማብራት ከፈለጋችሁ አብሩት ማለት ነው። እኔ አበርቼ እጠቀመዋለሁ። በድንገት ከአምስት ከአስር ዓመት በፊት ይህን ከአምስት ዓመት በፊት የተነሳው ፎቶ ነው ብሎ ኖቲፊኬሽን ላይ እንዲያየው ፎቶውን ይጋብዘኛል ማለት ነው። ወደ ጉግል ፎቶ ትገባላችሁ። ከላይ ፕሮፋይላችሁ ነክታችሁ ፎቶስ ሴቲንግ የሚል አለ። እሱን ትጫኑና አሁንም ፐርፎርማንስ የሚለውን ነክታችሁ ሚሞሪስ የሚል አለ። እዚህ ጋር ሚሞሪስ የሚለውን ትነኩና ሁለት አይነት ነገሮች ያሳያችኋል። ሃይድ ፒፕልስ ኤንድ ፒትስ የሚል አለ። እዚህ ጋር እንዲሸፈንላችሁ ሰው ምናምን ካለ እዚህ ጋር መናገር ትችላላችሁ። ፕላስ ብላችሁ ሰሌክት ፌስ ይላል። ፌሱን በመንካት ይህን ሰውዬ ብለር እንዲያደርግላችሁ ምናምን ማድረግ ትችላላችሁ። ሀይድ ደት ይላል። ለምሳሌ በዚህ ሀያ ዓመት የተነሳሁት ፎቶ እንዲታይ አልፈልግም፣ እንዲታስታውሰኝ አልፈልግም ማለት ትችላላችሁ ማለት ነው። ሶ ሚሞሪ ታይፕስ ይላል። ስለዚህ ኖቲፊኬሽን እዚህ ጋር ማብራት ይኖርባችኋል ማለት ነው። ጎቱ ዲቫይስ ሴቲንግስ የሚለውን ነካችሁ ኦን አድርጉት ማለት ነው። ኖቲፊኬሽን ኦን ስታደርጉ ራሱ አውቶማቲካሊ ያስታውሳችኋል ማለት ነው። ስለዚህ እነዚህን ኦን ካደረጋችኋቸው ጎግል ፎቶ ብዙ አመት በፊት የተነሳችሁትን ፎቶ ያስታውሳችኋል። እሺ ሰባተኛው ደግሞ በጎግል ፎቶ ላይ የሚገኘው ምርጡ ፊውቸር ሌንስ የተባለው ነው። ሌንስ እንደምታውቁት በቀላሉ ነገሮችን ሰርች ለማድረግ የሚጠቅማችሁ ነው። በፎቶ ላይ ያለን ጽሑፍ መቅዳያት ኮፒ ቴክስት ፍሮም ፎቶ እቃዎችን መለየት አይዲንቲፋይ ኦብጀክትስ፣ የኪውአር ኮዶችን መቃኘት ስካን ኪውአር ኮዶችን፣ እነዚህን ስራዎችን መስራት ትችላላችሁ። ምሳሌ የምግብ ቤት ሜኑ ፎቶ አንስታችሁ ጽሁፉን መቅዳት ትችላላችሁ፣ በቀላሉ ማለት ነው። ሶ እንዴት እንደምትጠቀሙ ላሳያችሁ። ወደ ጉግል ፎቶ ተሄዱና፣ ይህ ፎቶ ጥቅስ ነው። ስለዚህ ከዚህ ፎቶ ላይ እንደምታዩት ኮፒ ቴክስት ፍሮም ኢሜጅ ይላል። ከኢሜጅ ላይ ከፎቶ ላይ ያለን ጽሑፍ በቀላሉ ኮፒ ያደርግላችኋል ማለት ነው። ይህ ኮፒ ስትሉት በቀላሉ ኮፒ ያደርግላችኋል ማለት ነው። ሶ ይህን ጥቅስ ለፈለጋችሁ ሰው መላክ ትችላላችሁ ማለት ነው። ሌላው ደግሞ ደስ የሚለው ፊቸር ሌንስ ያልኳችሁ ቅድም ሌንስ የሚለውን ሌንስ የሚለውን ስትነኩት ከፎቶ ላይ የፈለጋችሁትን ፓርት ብቻ በመውሰድ ጉግል ላይ ሰርች እንዳደርግላችሁ መፈለግ ትችላል። ለምሳሌ እዚህ ጋር ከፎቶው ላይ ያለው አንድ ሰው አለ። ይህን ሰው ብቻ የዚህን ሰው ተመሳሳይ ከፈለግኩኝ እንደዚህ አርጌ ስሰጠው ከታች የዚህን ሰው ተመሳሳይ ፎቶ ይሰጠኛል ማለት ነው። እንደምትመለከቱት የጽሑፉን ከሆነ የፈለግኩት ደግሞ ጽሑፉን ብቻ እንደዚህ አርጌ ሰጠዋለሁ። ይህን ጽሑፍ የመሰሉ ሲሚላር የሆኑትን ያመጣልኛ ማለት ነው። ይህ በቀላሉ ሰርች እንዲታድርጉ ያስችላችኋል ማለት ነው። ብዙ ነገሮችን ነው የምትሰሩት። ያው እናንተ እየገባችሁ ደግሞ የበለጠ ተመልከቱት። በመጨረሻም ያው ስምንተኛ የምታደርጉት ነገር ጎግል ፎቶ ቦታ ያስለቀላችኋል ወይም ፍሪ አፕ ስፔስ ይሰጣችኋል ማለት ነው። ጥቅሙ ምንድን ነው? በስልካችሁ ላይ ያለውን ቦታ ነፃ እንዲታደርጉ ይረዳችኋል። ቀድሞውኑም ባካፕ ላይ የተቀመጡ ፎቶ እና ቪዲዮዎችን ከስልካችሁ ላይ ያስወግደላችኋል። ምሳሌ ስልካችሁ ሚሞሪ ሞልቶ ከሆነ ይህንን በመጠቀም ቦታውን ነፃ ማድረግ ትችላላችሁ። እንዴት እንደምታደርጉ ላሳያችሁ። ወደ ጎግል ፎቶ ትሄዱ እና ከዛ መቀጠል ፕሮፋይላችሁን ትነካላችሁ ማለት ነው። ከዛ ፍሪ አፕ ስፔስ የሚል እዚህ ጋር ታገኛላችሁ። ፍሪ አፕ ስፔስ ኦን ዩር ዲቫይስ ይላል። ፍሪ አፕ የሚለውን ትነካላችሁ ማለት ነው። ከዛ አለው የሚለውን ትነካላችሁ ማለት ነው። ስለዚህ እንደዚህ በማድረግ ፍሪ አፕ ስፔስ መፍጠር ትችላላችሁ ማለት ነው። ሰው መጀመሪያ ያልኳችሁን ነገር ፖይንቱን መያዝ ይኖርባችኋል የግድ ማለት ነው። ይህን ይመስላል ጓደኞቼ። እንደተመቻችሁ ተስፋ አድርጋለሁ። አዲስ ነገር እንዳወቃችሁ ተስፋ አድርጋለሁ። እንግዲህ እነዚህን ስምንት ነገሮች በጉግል ፎቶ መጠቀም ትችላላችሁ ማለት ነው። አዲስ ነገር ካገኛችሁ ላይክ፣ ሰብስክራይብ አድርጉ። በቀጣይ እንደዚሁ አዲስ ነገር ይዤ ቀርባለሁ። ቤተሰብ መሆን እንዳይረሳ እስከዚያው እንግዲህ መልካም ጊዜ ይሁንላችሁ። አመሰግናለሁ።